ቀን ሳስብ ውዬ ገላዋ ሳስብ ሀድራለው ገላዋ ሳስብ ሀድራለው ገላዋ ባካሌት ሄዶነው ሀይሚዬ ዋ ባሳብ የምታገኘው ከሀይሚዬ ቆንጆ ወርቅ ነገር። ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ጨረቃዋ እንግዲህ ህስብ ትክዝ እያደረገች ቀን ሳስቡ ዬ ሳስቡ አድራለሁ እያለች እንግዲህ ይሄንን በሚያምር ዜማ በሚያሳሳ ፊቷ እንግዲህ እየዘፈነችለት ትገኛለች። ሀይሚዬ የኔ ቅመም በጣም ተናፍቀሽ ነበረ። ቱሉ ቱሉ እየመጣች ስላልሆነ ማለት ነው። ያው አውቃለሁ ደግሞ ትላንትና መታለች፣ አውቃለሁ ቲክቶክ ላይ መንጣት አቁማ ነበረ። ለዛ ነው ቲክቶክ ላይ እየመጣች አይደለም። ለዛ ነው እንደዛ ያልኩትና፣ እኔ ዋ ምርጥ፣ እኔ ዋ ቅመም ማለት ነው። እኔ ገና የዛሬ አመት ቲክቶክ አዋርድ ሽልማት አይሚን አብሩክ ይሸለማሉ እያልኩኝ፣ ቀጭምቧ እያልኩኝ ነው። እናንተ ደግሞ ያው ቲክቶክ ላይ ያላችሁ እንግዲህ ግን ግን ግን እ ሰሞኑን ያው ዛሬ ታውቃላችሁ የብሩኬ ልደት ዋዜማ ነው። ታውቃላችሁ ከተወለደበት ቀን በላይ የዛሬዋ ቀን፣ የብሩኬ እናት ሙሽዬ የተጨነቀችበት ቀን በዚህ ሰዓት አኝ የምትቆራጠጥበት ቀን ታማ ወገቧን ይፈል ይህን ስሜት የሚያውቀው አንድ እና አንድ ወላድ ብቻ ነው። የወለደ ሰው ብቻ ነው ሊያውቀው የሚችለውና በዚህ ሰዓት የዛሬ አመት ሙሽዬ እየተንቆራጠጠች ተጨንቃ ታማ ወገቧን እየፈጠፈጣት ብቻ ከተወለደበት ቀን በላይ የዛሬዋ ቀን እጅግ በጣም ከባድ ከባድ ከባድ ጊዜ ናት። ምክንያቱም ልጅ የሚወለደው ከብዙ ስቃይ ከስቲል ተረገዘበት ሳምንት ጀምሮ እስከ ዘጠኝ ወር ድረስ እናት ብዙ መከራና ስቃይ የምታይበት ጊዜ ነው እና ግን ደግሞ ያቺ ልጁ ሊወለድ ሲል ሳምንቷ ሳምንት ቢያንስ ሊወለድ ሳምንቱ ላይ መንገድ ጠረጋ ምናምን የሚባለው ስቃይ ብዙ ችግር ነው እና ብቻ ክብር ለእናቶች፣ ብዙ ተሰቃይተው ስለሆነ የሚወልዱን ማለት ነው። ክብር ለእኛ ለሴቶች። ከዛ ባለፈ ብሩክ የዋዜማ ነው ዛሬ። እንኳን ለዋዜማ አደረሰ። ያው እንኳን ያደረሰ እንኳን ተወለድክ ሀፒ በርዝ ላይ የሚሉ መልእክቶች በየቲክቶኩ በየኢንስታግራሙም ላይ አይቻለሁና፣ ያው ኦልሬዲ ከዚህ በኋላ የአንተ ቀናት እቺ የተባረከች ቀናት አንተ የመጣባት ቀን ማለት ነው እና እቺ ቀን ደግሞ ልክ እንዳንተ አይነት ጎበዝ፣ ጀግና፣ ጠንካራ፣ ታማኝ፣ አስተዋይ ተሰቃይታ ደሟን ጠብ አድርጋ የወለደችውን እናቱን ከምንም ከማንም በላይ ቅድሚያ የሚሰጥ የሚያከብር ጀግና ልጅ አምጥታልናለች። እች ቀን ቀሪ ዘመንህ ደግሞ ብርክ ይበለልን። ከዚህ በላይ ገና ብዙ ብዙ ብዙ ምሰራበት ጊዜ እያደርግልህ በመብርሃን በቅድስት ድንግል ማርያም ቀን ነው ደግሞ የመጣው። እሷ ባርካሃለች። በእለተ ቀኗ ለዘውም ያመቷ በጣም እጅግ ታላቅ በዓል ነው ነገ። በነገራችን ላይ ኦርቶዶክሳውያን እጅግ በጣም ትልቅ በዓል ነውና እንግዲህ እንወዳችኋለን። የዛሬ አመት ደግሞ ከሀይሚዬ ጋር ቢያንስ ቀለበት አድርጋችሁ ፕሮሚስ ተገባብታችሁ ፍቅራችሁ ጋህዶ ወጥቶ በየሚዲያው ላይ ኢንተርቪው የምትደረጉበት አመት እንደሚሆን አልጠራጠርም። ያው ሀይሚና ብሩኬ ብዙ ጊዜ ብዙቻችን ጥያቄ ለምንድነው ኢንተርቪው የማይደረጉት ነው። እኔ የእኔ ራሴ ጥያቄ ነው። ሀይሚና ብሩኬ በጣም ታዋቂ ናቸው፣ ጎበዝ ቲክቶከሮች፣ እንዲሁም ጎበዝ ዩቲዩበሮች፣ ከማንም ከምንም በላይ ቀድመው የፈመሱ ዩቱበሮች ናቸው። በጣም በአጭር ጊዜ ውስጥ በጣም ብዙ ተወዳጅነትን ያተረፉ እጅግ በጣም የብዙ ሰው ፍቅር ያደረባቸው ልጆች ናቸው እና ለምንድን ነው ኢንተርቪው የማይደረጉት የሚል ብዙ ጊዜ ጥያቄ ይነሳል። የኔም ጥያቄ ነው። ግን ይሄ ደግሞ ምክንያቱ የሀይሚና ብሩኬ ፍቅራቸው ይፋ ስላልሆነ ነው የሚል ምላሽ አግኝቻለሁ ከብዙ ሰዎች። እንዲሁም ከራሴም ሳስበው እንደዛ ነው እና የዛሬ ዓመት ደግሞ ፍቅራቸው ይፋ ሆኖ የሚመጡበት ጊዜ ነው እና አንዳንዶቻችሁ ደግሞ ማለት ነው የቲክቶክ አልበቃ ብሏችሁ ዩቲዩብ ላይ ጦርነት ጀምራችኋል። ሴስ እና ቃል ምን ነካችሁ? በነገራችን ላይ ማለት ነው ቃልዬ ቃልዬ በጣም የዋህ በጣም በቃ ምርጥዬ ልጅ እምላት ልጅ ናት እግዚአብሔርን ነው የምላችሁ። ብሩኬን የምትናገረው እማየን ጠልተው አይደለም፣ ጠልተው አይደለም ብሩኬን ጠልታ ወይም ደግሞ ብሩኬን ከሀይሚ ስለምታበላለጥ ወይም ደግሞ በሁለት አይነት አይን ስለምታያቸው ሳይሆን በመካከላቸው ክፍተት እንዳይፈጠር ብሩኬ እንደዚህ አድርግ፣ ሀይሚን እንደዚህ አድርጋት በቃ ይሆናል አይደል? እንደ ምክር እንደ ሀሳብ ስለምትወዳቸው ነው። እግዚአብሔርን ነው የምላቸው። ሰው የሚናገረው ደግሞ የወደውን ሰው ብሩኬን ትጠላዋለች? በጭራሽ አይደለም። ቃልዬ ብሩኬን ጠልተው አታርቅም። ሁለቱንም ነው የምትወዳቸው፣ ግን ማስመሰል አችልበት። እውነቴ ነው የምላችሁ። በቃ ሀይሚ ስታጠፋ ትናገራለች። ሀይሚን እኮ ተናግራ ታውቃለች አይደለም። ብሩኬም ሲያጠፋ ደግሞ ብሩኬ እንደዚህ እንደዚህ ለምን ታደርጋለህ ብላ ትናገራለች። በቃ እና አስመሳይ ስላልሆነች ነው። በነገራችን ላይ ቃልዬ አስመሳይ አይደለችም። በጣም ምርጥዬ ልጅ ናት። እውነቴን እምላችሁ ና ቃልዬን አትስደባት። ባትሰደባት ደስ ይለኛል። ሌላ ደግሞ አንዳንድ ሰዎች ኦዲየንስን ለማጋጨት እንደዚህ አትስሩ። የሆነ በውስጥ የምትላላኩትን፣ በእርግጥ የምትጻጻፉትን በውስጥ የሆነ እንትን የምትሉትን ነገር አውጥታችሁ ሚዲያ ላይ ባታወጡ መልካም ነው ማለት በውስጥ መታጻጻ ሲጀመር አንዳንድ ጊዜ ማለት ነው። አብራችሁ አውርታችሁ አብራችሁ ብዙ ነገር እንትን ብላችሁ ልክ የሆነ የሀሳብ ልዩነት ሲፈጠር እዚህ አምጠታችሁ ሚስጥራችሁን አታውሩ። መልካም አይደለም፣ ደስ አይልም። አብረው አምተውኝ ሲጣሉ ነገሩን የሚባል አባባል አለ። አይሚዬ የሆነ ጊዜ ላይ እቺን ነገር ፖስት አድርጋት ነበር ና አትቅለሉ ምንድን ነው እንደዚህ። በዛ ላይ ደግሞ እዛው ቲክቶክ ጨርሱ። እንደዚህ አይነት ስድድብ ምልልስ በጣም ይደብራል፣ ደስ አይልም። እውነቴ ነው የምላችሁ እና አንድም እህታችን ሲስ በነገራችን ላይ ሁለቱንም አቃችኋለሁ፣ ሁለቱም በደንብ ግባባችኋለሁ። እና ደስ አይልም። ስቲል እንደዚህ ተስማሙ፣ ደስ አይልም እንደዚህ አይነት ነገር። ሀይሚና ብሩኬን ደግሞ ቅራኔ ያትፍጠሩ። እነሱ የአንድ ሳንቲም ሁለት ገጽታ ናቸው፣ ሁለቱም አንድ ናቸው። ስለዚህ ሁለቱን ወክለን ብላችሁ ሁለቱንም እንወዳለን ብላችሁ ግን ሀይሚና ብሩኬን በተለያየ አይን የምታዩ ደስ አይልም። እንደዛ አይደረግም፣ አታደርጉ። እነሱም ወጥተው ደግሞ እኛን አትወክሉንም ብለው በግልጽ ተናግረዋል። ስለዚህ ከእንደዚህ አይነት ድርጊታችሁ ተቆጣቡ። ሺ በጣም ይደብራል እና ቀመምዬ እንግዲህ ፏፈሽ እያለች ቲክቶክ ላይ ማያ ይቻታለው። እንግዲህ ደህና አደሩልኝ ልጆች፣ እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሌ በጣም ቀዝቅዟል፣ ሰሞኑ ቪዲዮ እየሰረው ስላልነበረ በጣም ቀዝቅዞብኛልና ሀይሚዬ ቀን ሳስብ ሁዬ እያለች ነው። ብሩኬ ቀን እያሰበች ነው። ሀይሚዬ በአካል ደግሞ ባካ ባካ ባካ በአካላግኛት እንዴ፣ በአካል የተሄዱባት ነው፣ በሀሳብ የምትለው